ዛሬ እንግዲህ በጣም በሚያምር መጅሊስ እና እንዲሁም ቁምሳጥን ሳጥን ማልበሻ እየላችሁ መጥቻለሁኝ። በአንድ ሰው ትእዛዝ የተሰራ አረቢያን መጅሊስ በፍሬም የተሰራ እንዲሁም በጣም በሚያምር ከለር የተሰራ ማች ተደርጎ በእህታችን ምርጫ መሰረት የተሰራ እቃ ነው። ወደ እናንተ እየመጣሁት ቪዲዮውን እንደምትወዱት ተስፋ አደርጋለሁ። እስከ መጨረሻው አብራችሁ ሁኑኑ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ እንደዚህ ውብና ማራኪ የሆኑ እቃዎችን ይዘን እየመጣን እንገኛለን። ኦሳም ፈርኒቸር ብዙ የፈርኒቸር እቃዎችን እያቀረበ ይገኛል። እናንተም እንግዲህ ከተለያዩ የሶሻል ሚዲያ ላይ ቪዲዮዎችን ወይም ፎቶዎችን ዳውንሎድ በማድረግ እኛም ማሰራት ይችላላችሁ። አልጋ፣ ቁምሳጥን፣ ኪችን ካቢኔት ቡፌ፣ መልበሻ ወይም ደግሞ ድሬሲንግ፣ እንዲሁም ደግሞ ሶፋ መጅሊስ፣ አረቢያን መጅሊስ እንግዲህ በጣም በሰፊ ሁኔታ እያመረትን እየላክን እንገኛለን። ኦሳን ፈርኒቸር እናንተ ካላችሁ በቦታ ሁናችሁ እኛም ማዘዝ ትችላላችሁ። 24 ሰዓት ኦንላይን ታገኙናላችሁ። በቴሌግራም በዋትሳፕ በኢሞ እኛን ደውላችሁ ማናገር ትችላላችሁ። ለወዳጅ ዘመዶ ማንኛውንም ሰው ሰርፕራይዝ ማድረግ የምን ሰርፕራይዝ ማድረግ እንችላለን። እንግዲህ እናንተ እንደዚህ ውብ እና ማራኪ የሆኑ እቃዎችን ማዘዝ ከፈለጋችሁ እንዲሁም ደግሞ ከፈለጋችሁ በቦታ ሁናችሁ እንግዲህ ማን ያደርስልኛል እያላችሁ እየተጨነቃችሁ ከሆነ ኦሳን ፈርኒቸር ላይ ደውላችሁ ማዘዝ ትችላላችሁ። 24 ሰዓት ኦንላይን ታገኙናላችሁ። ታች ላይ ባስቀመጥኩላችሁ ስልክ ደውላችሁ ማናገር ብቻ ነው። ቀጥታ አሁን ወደ ቪዲዮ ወይም ደግሞ ወደ መረጃው የማልፍ ይሆናል። በቅድሚያ ለቻናልኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቢሮውን ጀምሩት። እንደዚህ ውብና ማራኪ የሆኑ እቃዎችን እንግዲህ እየሰራን እንገኛለን። በጣም በሚያምር ሁኔታ በዚህ ደረጃ ሰርቼ አስረክቤ ያለሁኝ እዛም ቤት ውስጥ ገጥሜ ያለውን ነገር የማሳያችሁ ይሆናል። ዋጋውንም ስንት ብር ተሰራ የሚለውን ነገር እስከ መጨረሻ ላይ የምነግራችሁ ይሆናል። እንደዚህ ውብና ማራኪ አድርገን እንግዲህ ዋጋው ውድል ለመሰላችሁ ልጆች ዋጋው በጣም በአስተያየትና በጥራት የተሰራ ነው። እናንተም የዚህ እድል ተጠቃሚ እንድትሆኑ ታች ላይ ያለውን ስልክ በመጠቀም መደወል ትችላላችሁ። በ ሁላችሁ ማናገር ትችላላችሁ። ሀሳብ አስተያየት ካላችሁ ታች ላይ ማስቀመጣችሁን አትርሱ። እንግዲህ ይሄ ውብና ማራኪ የሆነ ቁም ሳጥን ነው። ወደ ጎን ሁለት ሜትር ከሃያ አራት ተከፋች ነው። እንግዲህ እናንተም በፈለጋችሁ ሳይዝ ማዘዝ ትችላላችሁ። ሜትሩ ሁለት ሜትር ከሃያ ነው። ወደ ላይ ሁለት ሜትር ነው። እንደምታዩት በጣም በሰፊ ተደርጎ የተሰራ አራት ተከፋች ቁም ሳጥን ነው። ይችኛዋ ደግሞ መልበሻ ናት። በጣም የምታመራት ማች ተደርጎ መድሊሱ ጋርም አንድ አይነት ተደርጎ ነው የተሰራው። እንደምትወዱት ተስፋ ተስፋ አደርጋለሁ እናንተ ማች አንድ አይነት አድርጋችሁ ማዘዝ ከፈልጋችሁ ብዙ የከለር አማራጭ አላቸው። እናንተ ያንን እንግዲህ የከለር ምርጫ የመረጣችሁ ማንኛውንም ማዘዝ ትችላላችሁ። ይሄን እንግዲህ የሰራንበትን ዋጋ ለማሳወቅ እወዳለሁኝ። ይህንን ጎኑ ሁለት ሜትር ከሀያ ቁመቱ ሁለት ሜትር የሆነ ቁምሳጥን በጣም ሰፊ ቁምሳጥን ነው። የዚህ ዋጋ እንግዲህ ሰላሳ ሁለት ሺህ ብር ነው። ተደራቢ የለውም። እችኛዋን ደግሞ መልበሻዋን እንደምታያት በጣም ውብና ማራኪ የሆነች መልበሻ ናት። የዚች ዋጋ ደግሞ አስራ አምስት ሺህ ብር ነው። ሌላም ደግሞ መልበሻ አለች አሪፍ የምትባል አስራ ሰባት ሺህ ብር እየሰራን እንገኛለን። ፍሬም አላት መጨረሻ ላይ አሳያቸዋለሁኝ። መግቢያ ላይ እንዳያቸዋት በጣም ውብና ማራኪ ተደርጋ የተሰራ ናት። እሷ 17000 ብር ናት። መጅልሱ በመቀጠል የሚያጋጭ ይሆናል። የዚህ አረቢያን መጅልስ ዋጋ እንግዲህ በጣም በልዩ ሁኔታ የተሰራ በፍሬም እንደምታዩት ወደ ላይ ቲክነሱ 30 ቲክነስ ነው። የዚህ ወቅታዊ ዋጋው 14500 ብር ነው፣ የአንድ ካሬ ዋጋው። እናንተም እንግዲህ ማዝ ከፈለጋችሁ ታች ላይ በማስቀምጥላችሁ ስልክ በ0945093298 ላይ ኦሳን ፈርኒቸር ብላችሁ መደወል ትችላላችሁ እኛ ለማስደሰት እናንተን እንግዲህ በማንኛውም ሰዓት ስልካችሁን በመቀበል ይዘን የምንሄድ መሆኑን ለማሳወቅ እወዳለሁኝ። ስልካችሁ ሼር ማድረግ የደረሰ ደግሞ ቪዲዮአችን ለብዙ ሰው ተደራሽነት እንዲያገኝ ሼር በማድረግ የውዴታ ግዴታችሁን እንድትወጡ ለማሳወቅ እወዳለሁኝ። ቪዲዮውን እንግዲህ እንደምትወዱ ተስፋ አደርጋለሁኝ። ይሄ እንግዲህ አንድ ማች አድርጎ ኮምፕሊት አንድ ላይ የተሰራ ቃ ነው። እናንተም እንደዚህ ማች አድርጋችሁ ማሰራት ከፈለጋችሁ ብዙ አይነት ዲዛይን አለ። በዋትስአፕ እና በቴሌግራም ላይ እኛን ማናገር ትችላላችሁ። በኢሞ የምናስመረጣችሁ የሚሆን ይሆናል። እንደዚህ በአራት ተከፋይ፣ በሁለት ተከፋይ፣ በሶስት ተከፋይ፣ በስድስት ተከፋይ፣ በአምስት ተከፋይ፣ ያለ ተደራቢ፣ በተደራቢ እንዲሁም አልጋ ሜትር ከ20፣ ሜትር ከ80፣ ሜትር ከ52 ሜትር እየሰራን እንገኛለን። እናንተ ብቻ መደወል ብቻ ነው። የተለያዩ እቃዎችም አሉ በስፖንጅ የሚሰራ በሌዘር የተሰራ አልጋ አለ። በጣም ውብና ማራኪ የሆኑ በጣም አሁን ላይ አሪፍ አሪፍ የሚባሉ ወይም ደግሞ በዚህ ሰዓት የሚሰሩ እቃዎች አሉ ከእናንተ የሚጠበቁ እንግዲህ መርጣችሁ ማዘዝ፣ እኔ የተመቻችሁን። እቺ ደግሞ ቅድም መግቢያ ላይ እንዳልኳችሁ በ17 ብር እየሰራ ነው እንገኛለን። እንደዚህ በዘመናዊ መልኩ ፍልፍሉንም እንደምታይ በጣም በሚያምር ሁኔታ በእጃችን ፈልፍለን የሰራ ነውን፣ ኮስሞ ነው ይዘን የመጣንላችሁ። እንደምትወዱ ተስፋ አደርጋለሁኝ። እንደምታዩት መሳቢያ አለው፣ በር አለው። በዚህ በኩል ሙሉ በር ነው ያለው እንደምታዩት በዚህኛው ያለው ስላይደር ነው። በጣም በቀላሉ ለማንሸራተት ተደርጎ የተሰራ ነው። ጌጡን በጣም በሚያምር ሁኔታ የተሰራ ነው። በጣም ተለፍቶበታል። እንደምትወዱ ተስፋ አደርጋለሁ። ዋጋውን እንግዲህ በጥራትና በአስተያየት በጣም በልዩ ሁኔታ እየሰራ ነው እንገኛለን።